እነዚህ አንጸባራቂ ድንቆች በኳስ ሜዳ ውስጥ ካሉ ድረስ፣ ዋንጫዎች ይሸነፋሉ፣ ጎሎች ይሟሻሉ፣ እድሜ ቁጥር ብቻ ይሆናል፣ ሚዲያዎች ይደምቃሉ፣ የስፖርት ጸሐፊዎች ለአድናቆት ቃላት መረጣ ይጠበባሉ፣ ንፅፅሮች ይጦዛሉ። ሁለቱ በሜዳ ውስጥ ካሉ ድረስ፣ ሪከርዶች ይሰግዳሉ፣ ቁጥሮች ይታጠፋሉ፣ ምታቶች ይፈጸማሉ፣ አድናቂዎቻቸው ጎራ ለይተው ይራኮታሉ። አንዱ ሲነሳ አንዱ ፈጽሞም አይቀርም። ከነሃያል ወደ ራልባ ተጽዕኗቸው ሁለቱ ድንቆች አንዱ አርባ ደፍኗል አንዱ አርባን ተጠግቷል። ሮዛሪዮ ሳንታፌ እና ማዴራ መነሻቸው፣ አርጀንቲናና ፖርቹጋል እናት ሀገራቸው። ስምላምስት ባለንዶር በድምሩ በጋራ 13 ባለንዶር። አንድ ላይ ያስቆጠሩ ጎል በሁሉም መድረኮች ቢደመር ሁለት ሺህ ተቃርቧል። ሁለቱ በሜዳ ውስጥ ካሉ ድረስ የቃላት ጦርነቱ ብሽሽቁ፣ ጡዘቱም የመገናኛ ብዙሀን ትኩረትን እንደሳበ ይቀጥላል። ባርሴሎና፣ ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ፣ ፔዤ፣ ሚያሚ፣ አልናስር የተባሉ ክለቦችም ከሁለቱ ወርቃማ ከዋክብት ጀርባ ሁሌም ይዘከራሉ። የዓለም ዋንጫው ላንዱ ሰግዷል፣ አንደኛው ገና ይቀረዋል። የመጨረሻው መጨረሻ ሙከራም ዘላስት ዳንስ ከአሜሪካ ይሆናል። የቁርጡ ቀን ደርሶ እነዚህ የትውልዱ የማይነጥፉ የእግር ኳስ ተምሳሌቶች በዘመን ቀለም ከደመቀ አሻራቸው ጋር ጫማቸውን የሰቀሉለት እግር ኳስ ለውበት ሞናሊዛዎቹ ስንብት ፍራሽ አውርዶ መሬት በጥልቅ ሐዘን ይቀመጣል። ያ የማይቀር የቀረበ የመሰለ የስንብት ጥቁር ቀን እስኪመጣ ድረስ ግን የሜሲ ክርስቲያኖ የማይነጥፍ ገድል ከካምቦሎጆ መድረክ ይቀጥላል ይችላል። በርካቶች ከሊዮኔል ሜሲ ኳታር ሉሲያል ያለ ያለም ዋንጫ ዳንኪራ በኋላ ማን ይበልጣል? ጥያቄው የተዘጋ ፋይል መሆን አለበት ቢሉም የሜሲ ሲአር ሰበን ፍጥጫ ግን የሁለቱ የማያባራ ተጽዕኖን ተከትሎ በደጋፊዎቻቸው እንደቀጠለ ነው። ጎሎች፣ ሪከርዶች፣ ተአምሮች ሁለቱ በሜዳው እስካሉም የሚቆሙ አይመስሉም። ከኃያል የአውሮፓ እግር ኳስ ገናና ክለቦች ተጽዕኖ በኋላም ከሳውዲ አልናስር እስከ አሜሪካ ሚያሚ በተዘረጋው የሁለቱ ከዋክብት አሻራ ዘመናዊ እግር ኳስ ምትክ አልባ ድምቀት አውራዎቹን እንደያዘ ዛሬም ባመሻሹ ላይ አለ። ሲአር ሰበን ወይስ ሜሲ ማን ይበልጣል? ይሄ ጥያቄ መቼም ትውልድ ሊያስማማ አይችልም። ግን መነጻጸር የለባቸውም የሚሉት እንዳሉ ሁሉ ማን ይበልጣል የሚሉትም ሚዛን ይደፋሉ። አንዳቸውን ከአንዳቸው ከስኬቶቻቸው እስከ እልፍ ተነግሮ ተወድሶ ከማያልቅ ተጽዕኗቸው ጋር ለማፎካከርም የእግር ኳስ ጀብዶቻቸውን እየዘረዘሩ ለማበላለጥ ይጥራሉ። ጎራ ለይተውም ሁለቱ ያለፉት 20 ዓመታት የዘመናዊ እግር ኳስ ጸጋ በረከቶችን በየፊናቸው ያወድሳሉ። ስፖርት ቤተሰቦች ይጨቃጨቃሉ፣ ይከራከራሉ፣ ያሞካሻሉ። የሚበላለጡበትን ምክንያታቸውን ያስረዳሉ፣ ያብራራሉም፣ ሊያሳምኑም ይጥራሉ። በተቃራኒው በአንደኛው ምርጫቸው ከፍታ ውስጥ አንደኛውን በዘመቻ ሊያጣጥሉም ይሞክራሉ። ቁም ነገሩ ግን ማን ይበልጣል በሚለው በዘመን ቀለም ወደፊትም በትውልድ በሚቀጥለው እግር ኳሳዊ የስሜት ፍላጎት ድጋፍ ተገቢው ጥያቄ ውስጥ እነዚህ ሊዮኔል ሜሲና ክሪስቲያኖ ሮናልዶ የተባሉ አንጸባራቂ ድንቆች በኳስ ሜዳ ውስጥ ካሉ ድረስ የፖለቲካው ሪዮታ ዓለምን ጭምር በኃያላኗ ሀገራት ይዘይራሉ። የእግር ኳስ ተጽዕኗቸው በዓለማችን ከአድማስ አድማስ ኃያል ነው። ሊዮኔል ሜሲና ሲያር ሰበን በምድራችን በዓለማችን የትን ቢጓዙ እግር ኳስ በወርቃማ የትውልድ ከዋክብት መዝገቡ በወርቃማውም የክብር ብዕሩ ከትቦ የሰቀላቸው የማይነጣጠሉት ሁለቱ ባላንጣዎች የማን ይበልጣል የትሪቡን ልዩ ዳሰሳ ቅንብርም ሜሲ ወይስ ሮናልዶ የቀጠለው ክርክር ኤፍሬም የማነ ነኝ ኢትስ ኤክስታሲ አስቶኒሽን ዘ ወንደር ስትራይክ ፍሮም ክርስቲያኖ ቴክ አ ሎክ አት ዚስ ኢትስ ፍላይንግ ኦል ኦቨር ዘ ጆብ

አድማጮች በዚህ ዝግጅት የሜሲ ሲአር ሰቨን ጎሎችን፣ ሪከርዶችን፣ ቁጥሮችን፣ ዋንጫዎችን፣ ድሎችን፣ አስደናቂ ጀብዶችን አይጠቅስም። ምክንያቱም እነዚህ ኮከቦች በሜዳው እስካሉ ድረስ ሪከርዶች ይሰበራሉ፣ ቁጥሮች ይለወጣሉ፣ ዋንጫዎች ይሸነፋሉ፣ ተአምሮችም ይፈጸማሉ። ዓለምም መነጋገሩን ይቀጥላል። የእግር ኳስ ሕያው ሌጀንዶች፣ ዕውቅ ተንታኞች፣ ታላላቅ የቀድሞ የአሁኑም ሱፐርስታሮች ሜሲ ወይስ ሮናልዶ የማን ይበልጣል? ምርጫው ሲቀርብላቸው ለሁለቱም የአድናቆት ቃላትን እያዘነቡ ሚዛናዊ ለመሆን ይሞክራሉ። ከፔሌስ ከማራዶና፣ ከሰር አሌክስ ፈርጉሰን እስከ ፔፕ ጋርዲዮላ፣ አርሰን ቬንገር፣ ጆዜ ሞሪኒዮ፣ ዩርገን ክሎፕ፣ ፋቢዮ ካፔሎ ኦንሪ፣ ዚዳን፣ ቫንባስተን፣ ክራይፍ፣ ዝላታን፣ ሮናልዲኒዮ፣ አርናይን፣ ሮቤርቶ ካርሎስ፣ ቤካም፣ ፖል ስኮልስ፣ ሃላንድ፣ ኪልያን ምፓፔ፣ ዣቪ፣ ኢኔስታ፣ አሎንሶ፣ ራሞስ በሜሲ ሲያርሰ በምርጫ አንዳቸውን ከአንዳቸው እያስቀደሙ ታላቅ ተጽዕኖቸውን ያሞካሻሉ። ቴክኒካሊ ሁለቱ አንጸባራቂ ኮከቦች የሚበላለጡባቸው የሚለያዩባቸው ምክንያቶችን እያስቀመጡም ሁለቱም ያለፉት 20 ዓመታት የዘመናዊ እግር ኳስ የውበት ማማውራ መሆናቸውን የአድናቆት ቃላቶችን ሳይቆጥቡ ያሞካ

ከሆሊዉድ ዝነኞች እስከ ምድራችን የፖለቲካው ዓለም ዘዋሪዎች፣ ህፃናት፣ ታዳጊዎች፣ አዋቂዎች፣ ሚዲያዎች፣ የስፖርቱ ዓለም ውቅ ዘጋቢዎች፣ ፀሐፊዎች፣ ደራሲዎች፣ ገጣሚዎች፣ ሙዚቀኞች፣ እድሜ፣ ዘር፣ ፆታ፣ ሃይማኖት፣ ሀብታም፣ ደሃ፣ ነጭ፣ ጥቁር ምንም በማይገድበው በተወዳጁ ስፖርት እግር ኳስ ድንበር ተሻጋሪ ተጽዕኖውን እንደያዘ ሊዮኔል ሜሲና ክሪስቲያኖ ሮናልዶ በተባሉ የውበት አውራ ሞና ሊዛዎቹ ጋር እንደደመቀ እንዳከራከረም ዛሬም አለ። የማይቀረው የቀረበው የሽኝት ስንብት ሲመጣ ለአመታት ጎራ ለይተው ሜሲ ሮናልዶ ያሉት ሁሉ የሜሲና ሮናልዶን ውለታ ከፍለው ላይ ጨርሱት እንደያዙ ከወርቃማ ትውስታዎቻቸው ጋር እየተከራከሩ መቀጠላቸው እርግጥም ይሆናል። ያኔ እግር ኳስ ለክብር ከፍታ ማማዎቹ ስንብት በጥልቅ ሐዘን ፍራሽ አውርዶም በሐዘን መሬት ይቀመጣል። እግር ኳስ ከሁለት ድፍን አስርት ዓመታት በላይም በወጥነት በታላቅነት ምልክቱ የሆኑት ሊዮኔል ሜሲና ክርስቲያኖ ሮናልዶ ከተባሉ ስሞች ውስጥ በኋላ አዳዲስ ከዋክብቶችን ሊያዋልድ የተወዳጅነት ማዕረጉንም እንደያዘ ማኅፀነ ለምለሞቹን ፍለጋ በዓለማችን አሰሳውን ይቀጥላል። አልጋ ወራሾቹም ይናፍቃሉ። ታላቁ ጥያቄ ግን በሊዮኔል ሜሲና ክርስቲያኖ ሮናልዶ አቬሮ ደረጃ በማያባራ የማይነጥፍ ግልጋሎት ለዓመታት በሃያሉ ውጤታማ ተጽዕኖ መዝለቅ ይችላሉ ታላቁ ጥያቄም ይሆናል።

ማን ይበልጣል? ይሄ ጥያቄ በሁለቱ የሞደርን ፉትቦል አውራ ኮከቦች ጎራ ለይቶ የሚሻኮተው የዓለም እግር ኳስ ቤተሰብን ወደ ጎን በመተው ለራሳቸው ሊዮኔል ሜሲና ሮናልዶ ሲቀርብ የማዴራው ፈርጥ ሲያር ሰበን የምንጊዜውን ምርጥ ኔኔ ሲል ይሞግታል። የሲያር ሰበን መልስ በቀጥታ የዓለማችን የምንጊዜው ምንኔ ማለቱ ለአርጀንቲና የጥበበኛ ሊዮኔል ሜሲ አድናቂዎች የሚዋጥም አይሆንም። በቅርቡ የተካሄደው የፒርስ ሞርጋን ኢንተርቪውን ጨምሮ ክሪስቲያኖ ሮናልዶ በየተጓዘበት ከእኔ የተሻለ ታላቅ ተጫዋች እግር ኳስ አላየም ሲል ይናገራል። ሲያረሰበን የራሱን የዓለማችን እግር ኳስ ታላቅ ተጫዋችነት ለመናገር በቅርቡ በፒርስ ሞርጋን ኢንተርቪው ታላቁን የዓለም ዋንጫ ውድድር ጭምር ለማጣጣል መሞከሩ ሰፊ ትችትና ነቀፌታ አድርሶበታል። ነገር ግን ክሪስቲያኖ ሮናልዶ የምንጊዜው ምርጥ ስለመሆኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጨምሮ የማዴራው ልዑል

ሲያርሰበን እኔ የዓለም የምን ጊዜው ምርጥ ነኝ በራሷ አንደበት ማለቱ መብቱም ነው የሚመጥነውም ሲሉም ይከራከራሉ። ከሲአር ሰቨን ባህሪ በተቃራኒው አንድም ቀን እኔ የዓለማችን ቁጥር አንድ ኮከብ ነኝ ሲል ተደምጦ የማያውቀው አርጀንቲና የጥበበኛ ሊዮኔል ሜሲ በአንጻሩ በዓለማችን እግር ኳስ የምንጊዜው ምርጥነት ጥያቄ ሲቀርብለት፣ ሜሲ እግር ኳስ በየዘመኑ የራሱ ምርጦች እንዳየ በመጥቀስ እኛም ከነዛ ኮከቦች ተርታ እንካተታለን ሲል ሁሉን የዓለም እግር ኳስ ክብሮች በምትሃቱ ድል የነሳው ተአምረኛ በትት ና ይመልሳል። ይህንን የሜሲ ሀሳብ የሚያዳምጡ የዓለማችን ስፖርት ቤተሰቦች ሜሲ ከክርስቲያኖ ሮናልዶ በተሻለ ሃምብል መሆኑን እየጠቀሱ አርጀንቲና የጥበበኛን ያወድሳሉ ሮናልዶ በፈለገው መንገድ ራሱን ያለም ምርጥ ማለቱ ከስኬቱ ከታታሪነቱ ከሪከርድ ሰባሪነቱ ከማይነጥፍ የዘመናዊ እግር ኳስ አለም ተጽዕኖና ውጤቱ አንጻር የሚገባው መብቱም እንደሆነ ሀሳቦችን እየሰጡ እየጠቀሱ የሚከራከሩ የሚሟጎቱም አሉ ሁለቱ እስካሉ ድረስ ግን ነገሩ የዓለም እግር ኳስ ማያባራ አጀንዳ ሆኖም ይቀጥላል። የመጨረሻው መጨረሻ የላስት ዳንስ ቀጠሮም የአሜሪካው ሜክሲኮ እና ካናዳው የዓለም ዋንጫ ይሆናል። እግር ኳስ ግን ከፊት አውራሪ ሪከርድ ሰባሪ የማይደገሙ ድምቀቶቹ ጋር ሜሲ፣ ሮናልዶ እያለ የንጉሶቹ ማይቀረው ተፈጥሯ የቀረበው የስንብት የያዘን ጥቁር ቀኑን በቅርብ ርቀት ይጠባበቃል። ያኔ በማይቀረው የቁርጡ ቀን እግር ኳስ የድምቀት ካባ ንጉሶቹ ከዙፋኑ ሲለዩት የማን ይበልጣል ንትርኩ፣ ጭቅጭቁ፣ ብሽሽቁን ትቶ ለአልጋ ወራሾቹ ይጨነቃል። ያለፉት 20 ዓመታት የማያቋረጥ የደስታ ምንጮቹ ለሆኑት አውራ ኮከቦቹ ሊዮኔል ሜሲና ክርስቲያኖ ሮናልዶ ሕያው በዘመን አሻራ የደመቀ ውጤታማ አገልጋሎት ስንብትም ዓለም በጥፍሩ ቆሞ እጁ እስኪቃጠል ያጨበጭባል። ስማቸውን እየጠራም ይዘምራል። በእንባ ታጅቦ በናፍቆት ይሸኛል። እስከዛው ግን ሜሲ ወይስ ክርስቲያኖ ሮናልዶ፣ የማን ይበልጣል? ጥያቄው ዓለምን ጎራ ለይቶ እንዳራኮተ ይቀጥላል።

ሊዮኔል ሜሲና ሲያር ሰበን በምድራችን ባለማችን የትን ቢጓዙ እግር ኳስ በወርቃማ የትውልድ ከዋክብት መዝገቡ በወርቃማውም የክብር ብዕሩ ከትቦ የሰቀላቸው የማይነጣጠሉት ሁለቱ ባላንጣዎች የማን ይበልጣል? የትሪቡን ልዩ ዳሰሳ ቅንብርም በዚህ ያበቃል። ሜሲ ወይስ ሮናልዶ? የቀጠለው ክርክር ኤፍሬም የማነ ነኝ።